እንዴ ምንም ችግር የለውም። አሁንም ምንም አላልኩም፣ ግን መለያየት መፍትሄ ነው ብለህ እንዳታስብ። ከዛ ባለፈ ደግሞ ሴት ልጅ ነኝ ብዙ ነገር በአንተ ተሰድቤያለሁ አብርሽ አንተን ባሎ ድኖሮ እንደዚህ አልሆንልህም። ምንም ችግር የለውም። ና ስትለኝ አልመጣልክም ነበረ እስቲል በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል? እንዴ ችግር የለውም። ተሰናበተኝ ሀሳብህን ምንም ማለት በግድ መላ ያደርገው የምችለው ነገር ስላሌለ ሀሳብህን እቀበላለሁ። ሳምታይምስ ባስጨነቁ በጣም ይቀርታል። ነው ሰላም አሌይኩም ወረሕመቱላሂ ወበረካቱ። ውድያ ቻናል የቤተሰብ ሰላም እንዲናችሁን ይዳነኝ አልሐምዱሊላ። ዛሬ እንግዲህ በአዲሱ ማተናል ማለት ነው አብርሽ ሄርሜላን ልክ ልኳን ከነገራት በኋላ ካስለቀሳት በኋላ ከትዳሬ አንቺ ነሽ ያለያየሽኝ፣ ትዳሬ የተፈረሰ በአንቺ ምክንያት ነው እና ከሩታ ለመለያየት ያበቃሽኝ አንቺ ነሽ፣ ከህይወቴ ውጪ እና በአንቺ ምክንያት ብዙ ነገር አጥቻለሁ፣ ተጎድቻለሁ፣ ከጓደኞች ሪቃለሁ፣ ብቸኝነት ተሰምቶኛል፣ ብዙ ብዙ ብዙ ብዙ ብሎ ልቦን ከሰበራት በኋላ ፕራንክ ነው ባላት እንግዲህ ታው እንጂ ከልቤ የሞልቶ የፈሰሳ አደል እንዲ ከአፍ የምወጣ ና አብርሽ ሄርሜላን የምሪቅበትን መንገድ በጣም ቢፈልግም ሄርሜላ ናት እንጂ ከአብርሽ መራቅ እምቢ ያለችው። አብርሽ ከሄርሜላ ለመራቅ ብዙ መንገዶች እየተጓዘ ነው ብዬ አሰብኩ ማለት ነው። እና ምክንያቱም በጣም የማይባል ነገር ነው ያላት። ትዳር የተፈረሰ በአንቺ ምክንያት ነው፣ ትዳርን ያጣውት በአንቺ ሰበብ ነው። ከቤተሰቦቼ አለያይተሽኛል፣ ህይወቴ አበላሽተሻል፣ ከጓደኞቼ እንድርቅ አርግሽኛል። ብዙ ነገርን አሳጥተሽኛል አንቺ ከመጣሽ በኋላ ህይወት የተመሰቃቅሏል፣ ብሏት። ከዛም በኋላ ፕራንክ ነው። ኧረ እባክህ ከዛስ እንደዚህ አይነት ፕራንክ አለ እንዴ? እህ እንደዚህ አይነት ፕራንክ የለም። እና ሄርሜላ እውነት ስለምትወደው ነው እንጂ አሁን ትላንትና ፈረንጁ እና ብሩክ ራሱ እያወሯት የነበረ ንግግር ልክ ልኳን ነበር እየነገሯት ነበረ። አንቺ እኮ ማለት የሰውን ህይወት የማበላሸት ምክንያት የውሽ ሴት እኮ ነሽ። አንቺ እኮ እንደዚህ አንቺ በቃ ፈረንጁ ያላላት ነገር የለም። የእውነት ፈረንጁ ማለት ነው፣ በቃ ፕራንክ ነው በሚለው ሰበብ ያላላት ነገር የለም። አብርሽ ደግሞ ደገማት እና በዚህ ልክ ሄርሜላ ለምንድን ነው ክብርሽ የሚታረክሽው? አንቺ ማለት ነው አንቺ በጣም ቆንጆ ና አስተዋይ ሴት ትመስለኛለሽ እና ስለዚህ እንደዚህ እየተሰደች ደግሞ አሁን ዛሬ እንደዚህ በቀልድ ዛሬ እንደዚህ ያለሽ ነገ ደግሞ እውነት እንደማይለሽ በምን ታውቂያለሽ? እውነት የከሩታ የተለያየ በአንቺ ምክንያት እንደሆነ ምን እንጃ። አንዳንድ ጊዜ እንደ ቀልድ እውነት ይወራል። በቀልድ መካከል እውነቱን ትሰማላችሁ የሚባል አባባል አለና አሁን ቀልድን አስመለክቶ የልብ ልቡን ነው ያወራ። ምንም ያስቀራ ነገር የለም እና ለእኔ በፍጹም እኔ እንኳን ኮሜንት ሲፈብለት ነበር አብርሽ በቃ ልብ ገዛምና እንደንክ መጨረሻውን ሊያስያይ ደሞ ፕራንክ ነው ያልኩት። እሺ ይሁን፣ ችግር የለም፣ ሁን፣ ግድ የለም። ምክንያቱም ሰው የልብ ልቡን ካወራ በኋላ ልብ ያኔ የሰውን ልብ ካሰበረ በኋላ ፕራንክ ነው ቀልድ ነው አይመስለኝም። እና እንግዲህ እርሜላ እርምሽ ናንሹ ከአብርሽ ላይ ማለት ነው የሚከንቱን ነገ እውነቱ ያስለቅስሻል። በዚህ ሁኔታ ማይን ዛሬ ቀልዴ ነው ያለ ሰውዬ በፍጹም ቀልዱን አይደለም። አሜሽ ተቀበይ እና ሩታ ደግሞ ራቁቷን እንድትወጣ እያደረጋችኋት እናንተ ተመልካቾቿ ናችሁ ብላችኋል። አብርሽ አብርሽ፣ እንዴት ትላንትና ለሩታ ተቆረቆራት ወይ? እሱንም ፕራንክ ነው ያወራሁ። እና እንግዲህ ሩታን እርጉዝ አይደለችም፣ ድራማ ነው፣ ውሸት ነው፣ ጨርቅ ነው ምናምን እስመ እንጂ ነው። በጣም ብዙ ተብላለች። በእርግጠኝነት ግን ያ ነገር ለማሳየት ራቁቷ ማምጣት አልነበረባትም። የሚካንቱም የእኛ ሰው ተወርቶላት የማይጠግብ እና የማይሰማ ሰው ስለሆነ ግዴ፣ ደም ያኔ አንድ ሰው ህይወቱን ማህበራዊ ማህበር አይደለም የሚኖርለት አንድ ሰው ህይወቱን የሚኖረው ያ ሰው ብቻ ነው። ምክንያቱም ስል እኔ የኔን ህይወት የሚኖሩ እኔ ነኝ። ምክንያቱም ማንም ስለደነቀኝ ማንም ስለደገፈኝ ማንም ስላላለኝ አይደለም የኔን ህይወት የሚኖሩ እና ስለዚህ ለሰው መኖሩ ያለብኝን ያክል ይኖራለሁ። ሲበዛ ደግሞ ጥሩ አይደለም። እና ምን ለማለት ፈልጌ ነው፣ ትላንትና አብርሽ ራቆቷን እንድትመጣ እየደረጋችሁ እናንተ ናችሁ አላ ምንም ስላላችሁ ልታሳምን ፈልጋ ነው። እሷ ለራሷ ነው እንጂ እኛ ብናምን ባናምን ምን እናደርጋለን? ምንም እኳን ና በጣም ልጇን ብትወልድ የምታሳድገው ፈጣሪ በታች እሷ ናት። ኃላፊነቱን የምትወስደ የምትቸገሩ በሁሉም ነገር ኃላፊነቱን ወስዳ ፎኮስ ተደርጎ ባደጃ እሷ ለጥቆኛን አይመለከተንም እዚር ግዝና እውነት ነው ውሸት ነው የሚባለው ነገር እሷ እውነተኛ እውነቷን የካየዝን እዚ ጋር ሶሻል ሚዲያ የሚወራ ነገር እሷ ህይወቷ ላይ ምንም ተጽዕኖ የሚያመጣ ነገር ስለሌላ ራቆት ማምጣቷ በፍጹም ስተት ነው። አ አልደግፍም፣ በበኩሌ አልደግፍም። የተመልካች የተመልካችን መብት መጠበቅ እና ግዴታን መጣስ ይለያል። ምክንያቱም ተመልካች አድርጉ ያላችሁን ሁሉ የምታደርጉት ከሆነ ነገ የማይሆኑ ነገር የሚያወራ ደግሞ አይጠፋም። ግዴታ የተመልካችን ልብ እና ሞላ ማለት አይቻልም። እንደዛ ነው። በእርግጥ ከህርሜላ ጋር የነበራቸው ቆይታ አብርሽ እንደ ፕራንክ አትወሰዱ። በፍጹም ፕራንክ አይደለም። በፍጹም ፍራንክ ተብሎ ነገር የለም። እያወራሁ ከልቤ ነው፣ እውነት ነው ግን እና ህርሜላ ያለችው እውነት ነው። አንቴና ሩታ ከህርሜላ በፊትም ትጣልታችሁ ነበረ። ስለዚህ በእርግጥ በሷ ምክንያት አይደለም ትዳርክ ተፈረሰ በእሷ ምክንያት አይደለም። እንዳሌል ደግሞ ሩታ ብዙ ጊዜ እሷ ከራቃች እንድትመለስ አውርታ ነበር። እሷ ከሄደች እንድትመጣ ቤቷን እንድትመለስ፣ እና አንድ እድል ልትሰጣ አስባ ነበረ። ምን ለማለት ፈልጌ ነው? ሄርሜላ ከተኛሽበት ንቂ ማለት ነው የሆነ ቀን የሆነ ቀን እውነቱን አውርቶ ከሚያባርርሽ አሁን በቀል እኮ ልክ ልክሽ ነግሮሻል፣ እውነቱን ነግሮሻል። ፕራንክ ነው በሚል ሰበብ እውነቱን አውጥተዋል ማለት ነው እና የልቡን ነው ያወራሽ የልቡን። እና ስለዚህ ማንቃት ካለብሽ አሁን ከእንቅልፍሽ የምትነቅበት ታይም ነው። ይህን አክል ዩቱብሽ አድጎልሻል፣ እንግዲህ ራስሽን ችለሽ መስረት ትችያለሽ። ስለዚህ ከነዚህ አንቺ ብትርቅ ይሻልሻል ብዬ ያሰብኩት ሚካንቱም፣ ትላንትና ፈረንጁ ያደረገሽን እንዳትራሽ ያስለቅሶሻል። በእርግጥ እና ከእንግዲህ የሩታ የጠፋ አንተ ላንቺ እንደሚደርስሽ አትጠረጠሪም ብዬ ነው የሚያስበው። ውድና የተከበራችሁ የቻናል ቤተሰብ እና ብሎዌን ላይክ፣ ሽር፣ ሰብስክራይብ ማድረጋችሁን ማድረጋቸውን እንዳትረሱ ማለት ነው። ለዛሬ ይችላቸው ያመጣሁት ይህን ይመስል ነበረ። ጉዳቸው አያድግም እንግዲህ እኛም ደግሞ ማውራታችን አንተወም እላቸዋለው። ይመቻችሁ።